እዚህ ዘረኛ ቦርኮ የሆነ ሰውዬ ድሱ ላይ መላጣ የሆነ ሰውዬ ማለት ነው፣ ዱስ ሚካኤልን በጣም ነው ያናደረኝ ማለት ነው። እንዴት እንደዚህ ታደርጋለህ? እንዴት በዚህ ልክ ታጭበረብራለህ? እንዴት በዚህ ልክ የሰው ሞራል ትነካለህ? በጣም ነው ያናደርከኝ፣ በጣም የምር። በፊት የምፈልገው ነገር ማለት ነው ይሄ ዮኒ ማኛ የሚባል ዘረኛ የሆነ ሰውዬ ህዝብ የሚያበጣብጥ ህዝብ የሚያተራምስ ሰውዬ አቅርበህ፣ ጤነኛ ሚዲያ ተብለህ በዛ አዶና ሊቀርብ ሲል መጥፎ የሆነ ሚዲያ ላይ እንደዚህ አይነት ሰዎች አታበረታቱ፣ ምናምን ብለህ ተናገርክ። አንተ የመጨረሻ ቦርጎ መሆንህን ግን አረጋግጠሃል። እኔ የምር ናኩ በቃ አወረድኩ፣ አቀለልኩ። የመጨረሻ ቀላል ነው እኮ ሰውነህ ማለት ነው። ቀላል የፈለከውን ማምጣት ትችላለህ፣ የፈለከውን ማድረግ ትችላለህ። እንእቺ የምታክል ነገር አልቆጥረህም ማለት ነው። በጣም ሄዳለው ማለት በጣም የሚያስጠላህ እንደ እንዴት የሰው ልጅ ዘረኝነት እንደዚህ ይሳተፋል። ይሄ የሚያክል የሚዲያ ባለሙያ ሆነህ ማለት ይሄ የሚያክል ትልቅ ሚዲያ ይዘህ ማለት ነው አንተ ማን ሆነህ ነው ዘረኝነቱ? ነው ስንገባው፣ አዶናይ ትግራይ ስለሆነ ነው። አዶናይ ትግራዋይ ስለሆነ ነው። ጦርነቱ አይበቃንም? እዛ ጋር ስንትና ስንት ነገር የምንደረገው አይበቃንም? ስንትና ስንት ነገር የምንበደል አይበቃንም? እንደውም ጤነኛ ሰው ትክክለኛ ሰው ብትሆን ኖሮ ጤነኛ ሰው ብትሆን ኖሮ ትግራይ ክልል ያለውን ነገር አይተህ እንደውም ከትግራይ ክልል ማንሳት ነበረብህ። ምን ያህል እንደተጎዱ አይተሃል። ትግራይ ክልል ላይ ምን ያህል ፋይናንሻል ኢኮኖሚክ ያህል ብዙ ነገር ላይ እንደተጎዱ አይተሃል። እንደውም ከእሱ ሰው ነበረ አምጥተን ተንከባክበ ማቅረብ የነበረብን ማለት ነው። በአንድ በኩል እዚህ ጋር እንትራለ አዶናዊ መቅረብ አለበት እንዲቀርብ እናም ጊዜ ይሰጥናል። እናም እናም ማለት ትሰጥላለህ። በዛ ጋር የለ ደሞ ባሽሙድ ልጁን ዱቄት ታደርገዋለህ። በጣም በጣም ጂኒየስ ነበር ነው የኛ አልበርት አንስታይን መላጣው አልበርት አንስታይን ጀግና ነው። በቃ አወሳስበው ሞታል ባንተ ቤት ማለት ነው። ሚዲያውን እንዲቆላለፍከው እንዴት ነው አልጎሪዝሙን ተከትለ የሆነ አነጋጋሪ ነገር ለማምጣት ቢያንስ ለሁለት ወር ለሶስት ወር ለመነጋገር ማለት ነው፣ በዚህ ጉዳይ ላይ ማለት ነው። የመጨረሻ ቅዱስ ሚካኤል ነው ምን ማለት ነው። በዚህ ነገር ላይ ማን ሁላችሁ ሙቀሱ አንፎሎ ማድረግ ትችላላችሁ፣ ፎሎ ማድረግ ትችላላችሁ እንደፈለጋችሁ፣ ብሎክም እንደፈለጋችሁ ማድረግ ትችላላችሁ። መናገር ያለብኝ ግን እናገራለሁ። ሚስተር ጆባ ነኝ። ምክንያቱም ገባ አልሰማም፣ አላዳምጠም ጭራሽ ማለት ነው። ማን ምንም ማን ልትሆን ትችላለህ። ተከብረ መስራት ነበረብ። ሌባ ሌባ ሌባ ሌባውን ታቀርባለህ፣ ጤነኛውን ሰው ደግሞ ሌባ ብለ ትሸፍናለህ በጣም ደብሮ ግን ቅዱስ ሚካኤል ይሄ የሚያክል የሚዲያ ባለሙያ የሆነ ይሄ የሚያክል የሚዲያ ስቴሽን ይዘህ በዚህ ልክ ዘረኝነት ማስፋፋት በጣም ነው የምደብረው። ሲቀጥል፣ እኔ አዶናይ አዶናይ ወንድሜ ይሄን ቪዲዮ የምታየው ከሆነ የምሬን ነው፣ እንኳንም አልልክ ምንም አያደርግልም። እሱ ጋር ሜል አይጠቅምህም ጭራሽ ማለት ነው። የቦርኮ ሚዲያ ላይ ደም ይጠቅማል። ምንም አይጠቅምህም? አንተ የምሬን ነው፣ ፈጣሪ ቀብተዋል፣ በቃ ከላይ፣ በቃ ጊዜ የሆነልሃል ማለት ነው። ምን ይባላል መሰላችሁ? ጊዜ ከደረሰልህ ወንፊት ወንፊት አለሃል፣ ውሃ ይዝልሃል። አንተ አሁን በዚህ ሰዓት ውሃ የሚዝል ሰዓት ነው ያለው። ምንም ማንም ምንም መጥፎ ነገር ብታረግ ትወደዳለህ። በቃ ምሳሌው ስራ፣ በጎ ስራ ነው ቢያንስ አንድ ሁለት ሶስት አራት ሰው አንስተሃል ከመሬት ላይ ማለት ነው። እና መጨረሻ ጀግና ለመቅረብም የለብህም። እንደውም አንተ አዶ ላይ ወንድሜ፣ ክብር የሚቀንሰው መቼ እንደሆነ ታውቃለህ? የዚህ በወርኮ ሚዲያ፣ የዚህ መላጣ ሚዲያ ላይ የሄደስ ቀርብ ማለት ነው። ያኔ ነው ክብር ዝቅ የሚለው። እና ወንድሜ ምንም እንዳይከፋ እንዳይደብርህ እኛ ዘረኝነትን አንሰማም። ዘረኝነትን በጆሮአችን አናስገባም። እንደነዚህ በወርኮ ሪሜልካቸውን ዘረኝነትን የሚያወቁ ሰዎች ጋር አንዴ ፖለቲካውስ፣ አንዴ ምኑስ፣ አንዴ ምኑስ እያተራመሱን ከሚኖሩ ሰዎች ጋር ምንም አይነት እንትን አንገባም። ለምን? ምክንያቱም እነዚህ ፖይዝን ናቸው። ይበርዙናል፣ ይበክሉናል። የአሁኑ ጄኔሬሽን እንደዚህ አይነት ዘረኛ ሰው ጋር መሆን የለበትም ጭራሽ ማለት ነው እና